የጀግናው ጦር መሪ የራስ አሉላ እንግዳ አሉላ አባነጋ የአርበኝነትና የሕይወት ታሪክ ትውልድ እድገትና የትዳር ዘመን አሉላ የተወለዱት በተንቤን አውራጃ መናዊ በተባለች መንደር ከገበሬ አባታቸው ከእንግዳ ቁቤ በ1831 እና በ1833 ዓ ም መካከል እንደሆነ ይገመታል። ምንም እንኳን አሉላ የዘራረጋቸው ከመሳፍንት ቤተሰብ ባይሆንም በመጀመሪያ አሉላ በዘራረጋቸው የእንደርታ ገዥና የመሬት ባላባት ከነበሩት ከዕውቁ ራስ አርአያ ድምፁ ጋር በመቀራረብ ወዳጅነት መሰረቱ። ከጊዜ በኋላም አሉላ እድሜያቸው ሀያ ዓመት ሲሞላቸው ወደ ደጃዝማች ካሳ ምርጫ በኋላ አፄ ዮሐንስ በመጠጋታቸውና የእርሳቸውን ይሁንታ በማግኘታቸው በመጀመሪያ የቤተ መንግስታቸው የእልፍኝ አስከልካይ በአሁኑ አጠራር የፕሮቶኮል ሹም ሆነው ተሾሙ። ይበልጥኑ ደግሞ አባታቸው ባጼ ቴዎድሮስ በመገደላቸው ሳቢያ በበቀል ተነሳስተው ለሶስት ዓመት ብቻ የነገሱት የላስታው ዋግሹም ጎበዜ፣ በኋላም ንጉሥ ተክለ ጊዮርጊስ ከአጼ ዮሐንስ ጋር ባደረጉት ጦርነት አጼ ዮሐንስ በጦርነቱ ድል ሲያደርጉ አሉላ የተክለ ጊዮርጊስን እጅ ይዘው ለአጼ ዮሐንስ በማስረከባቸው በንጉሱ ዘንድ ይበልጥ ተወዳጅ እንዳደረጋቸው ይነገራል። አሉላ ሰላሳ ዓመት ሲሞላቸው በባላባታዊ ያስተዳደር ስርዓት ውስጥ ከፍተኛ ስፍራ በማግኘት ጠንካራ የአመራር ችሎታ እንዳላቸው እያስመሰከሩ ቀጠሉ። አሉላ በሰላሳ ዓመት እድሜያቸው ወይዘሮ ብትወጣን አግብተው ሶስት ልጆችን አፍርተው ተለያይተዋል። ሁለተኛ ሚስታቸው የራስ አሪያ ድምፁ ልጅ የሆኑትን ወይዘሮ አመለሱን ቢያገቡም ብዙ ሳይቆዩ ሚስታቸው በሞት ተለይተዋል። ራስ አሉላ በኩፊት ጦርነት ያደረጉት አስተዋጽኦ በመሐዲስት የሱዳን ጦርና በኢትዮጵያ ሰራዊት መካከል የመጀመሪያው ውጊያ የተደረገውም መስከረም 23 ቀን 1875 ዓ.ም በአስመራ እና በከሰላ አጋማሽ ላይ በሚገኘው ኩፊት ከተባለው ስፍራ ላይ ነበር። መሐዲስቶች አብዛኛውን በኤርትራ የሚገኙትን ጎሳዎች ለማሳመን ጥረት አድርገው ነበር። ሁለቱም ኃይሎች በጊዜው በጦር ሜዳ ጥሩ ስምና ዝና በነበራቸው ጀኔራሎች የሚመሩ ነበሩ። የማህዲስቶቹ ጦር በኡስማን ዱግ የሚመራ ሲሆን፣ የኢትዮጵያው ጦር ደግሞ በአሉላ አባነጋ የሚመራ ነበር። ውጊያው ከተጀመረ በኋላ ማህዲስቶች በውጊያው ብልጫ ስለነበራቸው በኢትዮጵያ ጦር ላይ ጉዳት ከማድረሳቸውም በላይ አሉላም በውጊያው ላይ ቆስለው ነበር። በኋላም የኢትዮጵያ ጦር በውጊያው በርትቶ ስለተዋጋ ድሉ የኢትዮጵያውያን ሆነ። በዚህ ውጊያ ሶስት ሺህ የማህዲስት ወታደሮች ሲሞቱ በኢትዮጵያ ጦር በኩል የአሉላ ዋና የጦር አዝማች የነበሩት ብላታ ገብሩ እና አሳላፊ ያጎስን ጨምሮ የማህዲስቶችን ግማሻል ሞተዋል። ማህዲስቶች በዚህ ብቻ ሳያበቁ በደቡብ ምዕራብ ወለጋ በአሶሳ ቤንሻንጉልና በኮሞሻ ቀደም ሲል ግብጾች ይዘውት የነበረውን እነርሱን ተክተው በአካባቢው ለመስፋፋት ራሳቸውን ካጠናከሩ በኋላ አልፎ ተርፈው ወደ ኦሮሞ ምድር ዘልቀው ይዞታቸውን ለማስፋፋት ሊሞክሩም የአካባቢው ነዋሪ በሰላም አልተቀበላቸውም። ይህን የማህዲስቶችን ወደ ምዕራብ ኢትዮጵያ ሰርጎ መግባትን የተመለከቱት ዳግማዊ አፄ ምኒልክ ዋና የጦር መሪያቸውን ራስ ጎበና ዳጭን ወደ ቦታው ዘብተው ማህዲስቶችን እንዲመክቱ በሰጡት ትእዛዝ መሰረት ጥቅምት አምስት ቀን 1881 ዓመተ ምህረት ራስ ጎበና ከመሐዲስቶች ጋር ተዋግተው መልሰዋቸዋል። በግብጽና በኢትዮጵያ መካከል የተፈረመው የህይወት ስምምነት የሄዊት ስምምነት ወይም የአድዋ ስምምነት ተብሎ የሚጠራው ግንቦት 27 ቀን 1876 ዓ ም በብሪታንያ በግብጽና በኢትዮጵያ መካከል የተፈረመው የሄዊት ስምምነት የሄዊት ስምምነት ወይም የአድዋ ስምምነት ተብሎ የሚጠራው ግንቦት 27 ቀን 1876 ዓመተ ምሕረት በብሪታንያ በግብጽና በኢትዮጵያ መካከል በአድዋ የተፈረመ ስምምነት ነው። ይህ ስምምነት የብሪታንያው ተወካይ በሆነው በአድሚራል ዊሊያም ሂዌት ስም ተሰይሟል። ስምምነቱ በግብጽና በኢትዮጵያ መካከል ለረጅም ጊዜ ሲንከባለል የቆየውን ግጭት እንዲያበቃ በቃ ያግዝም፣ በተዘዋዋሪ ግን በኢትዮጵያና በኢጣሊያ መካከል አዲስ ግጭት አስነስቷል። የሄዊት ስምምነት ሰባት አንቀጾች ነበሩት። የስምምነቱ ውል በሰሜን ኢትዮጵያ በሚገኘው በኤርትራ ምድር በአስመራ ከተማ የተካሄደ ሲሆን በግብጽ በኩል በማሰንቤ በብሪታንያ በኩል በአድሚራል ዊሊያም ሂዌት፣ በኢትዮጵያ በኩል የኤርትራ ተጠሪ ሆነው ባደራደሩት በራስ አሉላ አማካኝነት ተካሂዷል። በስምምነቱ የመጀመሪያ አንቀጽ ኢትዮጵያ በምጽዋ ወደብ በኩል የጦር መሳሪያን ጨምሮ ሁሉንም ዕቃዎች በነፃ ለማጓጓዝ እንደምትችል ይደነግጋል። በዚህም በመጀመሪያው የውል አንቀጽ መሰረት የኢትዮጵያን መብት እንድታስከብር ብሪታንያ ኃላፊነቱን ወስዳለች። በሁለተኛው የስምምነት አንቀጽ ከ1860 ዓ ም ጀምሮ በግብፅ ተይዞ የነበረውን በከረን አካባቢ የሚገኘውን ቦጎስን ወደ ኢትዮጵያ እንድትመልስ ይደነግጋል። በሶስተኛው የስምምነት አንቀጽ ደግሞ የግብፅ ወታደሮችን ከከሰላ ለማስወጣት በሚወሰደው እርምጃ ኢትዮጵያ እርዳታ እንድታደርግ ይደነግጋል። በአራተኛው የስምምነቱ አንቀጽ ከግብፅ ለኢትዮጵያ ተሹመው የሚላኩትን ጳጳሳት የይለፍ ፈቃድ ግብፅ እንድትፈቅድ ይደነግጋል። በአምስተኛው የስምምነቱ አንቀጽ ግብፅና ኢትዮጵያ ወንጀለኞችን አሳልፈው እንዲሰጡ ይደነግጋል። የመጨረሻው የስምምነቱ አንቀጽ ስድስተኛው አንቀጽ ሲሆን ይህም በስምምነቱ አንቀጾች ላይ ግብፅና ኢትዮጵያ ሳይግባቡ ቢቀሩ ብሪታንያ ሁለቱንም አገሮች እንደምትሸመግል ይደነግጋል። ስምምነቱ ከተጠናቀቀ በኋላ ተዋዋዮቹ ወደ አድዋ በማምራት ስምምነቱ ለንጉሰ ነገስቱ አፄ ዮሐንስ ቀረበ። የሚገርመው ነገር ኢትዮጵያ የባህር በር እንዲኖራት አፄ ዮሐንስ ያቀረቡትን ጥያቄ ወደ ጎን በመተው እንደገና ሌላ የመጨረሻ ያሉትን ስምምነት ሲፈጽሙ የግብፅንና የእንግሊዝን መብት ይበልጥ የሚያረጋግጥና ድል የሚያቀዳጅ ሆኖ ነገር ግን የኢትዮጵያን የባህር በር ጥያቄ የዘነጋ ስምምነት ሆኖ ተጠናቀቀ። የህዌት ስምምነት መፍረስ። የህዌት ስምምነት ከጸደቀ በኋላ ብዙም ሳይቆይ በግብፅ ተይዞ የነበረው የምጽዋ ወደብ በእንግሊዝ ይሁንታ ጣሊያኖች እንዲይዙት ተደረገ። ግብጾች በኢትዮጵያ ከተሸነፉ በኋላም ራስ አሉላ አልተዘናጉም። ከሁሉም በላይ ይህ ጊዜ የአውሮፓ ኢምፔሪያሊዝም መላውን አፍሪካ በቅኝ ግዛት ለመቀራመት ያሰፈሰፈበት ወቅት ነበር። ኢጣሊያ የህይወት ስምምነትን በመጣስ በቀይ ባህር ዳርቻ እና በአካባቢዋ በሚገኙት በምጽዋና በሰዓጤ አካባቢ መስፈር ጀመሩ የራስ አሉላ ቀዳሚና ዋና አጀንዳ የኢትዮጵያን የግዛት አንድነት በማስከበር ዋስትና ማግኘት ነበር አሉላ በህይወት ስምምነት ከብሪታንያ ጋር የተዋሉበት ዋናው ዓላማ ደርብሾችን ማለት ግብጾችን ለመቆጣጠር በማሰብ ሲሆን በአንጻሩ ግን የኢጣሊያ በሰሜን ኢትዮጵያ በቀይ ባህር አካባቢ መስፈር ምክንያቱ የእንግሊዞች ይሁንታ እንዳለበት ጠርጥረዋል። እንግሊዞች በአፍሪካ ቀንድ ውስጥ የሚያካሄዱት ፖለቲካ በዋናነት ሁለት መልክ ወይም ደብል ስታንዳርድ ያለው እንደሆነ አሉላ ምንም ጥርጣሬ አልገባቸውም። ሀጌሪች የተባለው እስራኤላዊ ታሪክ ምሁር ኢትዮጵያና የገጠማት የነፃነት ፈተና በሚል ርዕስ በጻፈው መጽሐፍ ራስ አሉላ የተናገሩትን ሲጠቅስ እንግሊዞች የሕይወት ስምምነትን አፍርሰው ሀገሬን ጣሊያኖች እንዲወስዱት ሲፈቅዱ ምን ለማድረግ ፈልገው ነው? በበጎስ የሰፈረውን የግብፆች ጦር አልተውኩላቸውም ነበርን? ምንም ቢዘገይ በከሰላ አልተዋጋሁላቸውም ነበርን የሚቻለኝ ሁሉ አላደረኩላቸውም ነበርን? እናንተ እንግሊዞች የፈለጋችሁትን ካደረግላችሁ በኋላ እኛን ተዋችሁን? በማለት ገልጾታል። አሉላ ከኩፊት ጦርነት በኋላ ከቁስላቸውን ብዛም ሳያገግሙ ወደ አስመራ መመለስ ግድ ሆነባቸው። የዶጋ አሊ ጦርነት ዋዜማ ከከሰላ ውጊያ በኋላ አሉላ ፈጥነው አምስት ሺህ ተዋጊ ሰራዊታቸውን ወደ አስመራ በማንቀሳቀስ ጊንዳና ሳአጤ በተባሉ ስፍራዎች አሰፈሩ። አሉላ ከኢጣሊያ ጋር ውጊያ ከመጀመራቸው አስቀድሞ ከዓይለት አውራጃ አስተዳዳሪ ከሆኑት ከሻለቃ አሪያ እና ከጊንዳ አስተዳዳሪ ከሆኑት ከባላምባረስ ተሰማ ባገኙት መረጃ መሰረት ጣሊያኖች ይዞታቸውን ወደ ምጽዋ በማስፋፋት ላይ መሆናቸውን ለአጼ ዮሐንስ ሪፖርት አድርገውላቸዋል። ይህን የጣሊያኖችን ወደ ቀይ ባህር መስፋፋት አሉላ ዝም ብለው አልተመለከቱትም። ይልቁንም የህዌት ስምምነት ላይ እንግሊዝን ወክሎ የተስማማው የአድሚራል ዊሊያም ህዌት ረዳት ለሆነው ለሃሪሰን ስሚስ እንግሊዞች የህዌትን ስምምነት እንዳፈረሱና ቃላቸውን እንዳላከበሩ ይልቁንም ከቱርክ በስተቀር ሁሉም የአውሮፓ ሀገራት ኢጣሊያ ወደ ምጽዋ መስፋፋታቸውን ሁሉም እንደደገፉትና እርሱም ውሸታም መሆኑን ነግረውታል። አሉላ ወደ ጎጃም ተሻግረን ለአባይ ድልድይ በመስራት ንጉሥ ተክለ ሃይማኖትን እናግዛለን በማለት ራሳቸውን መሐንዲሶች ነን በማለት ለስለላ ለመጓዝ አቅደው የነበሩትን የኢጣሊያ ሰላዮችን ይዘው አስረዋቸዋል። ጣሊያኖች ህግንና ስምምነትን ጥሰው የያዙትን የኢትዮጵያ መሬት ለቀው የማይወጡ ከሆነ ያለ ርኅራሄ እንደሚደመስሷቸው ምጽዋ ለሚገኘው የኢጣሊያ ወኪል አሉላ በጽሁፍ አስጠንቅቀውታል። ይሁን እንጂ ኢጣሊያ ለአሉላ ማስጠንቀቂያ ምንም ደንታ ሳይሰጣቸው አልፈው ተርፈው እኛ ወደ ምጽዋ የመጣነው በእግዚአብሔር ፈቃድ ስለሆነ ነው በማለት መሳለቅ ጀመሩ። ከዚህ በኋላ በ1878 ዓ ም አሉላ ሰራዊታቸውን በምጽዋና በሳጥ አካባቢ ማስጠጋት ጀመሩ። በአካባቢውም የነበሩት አርበኞች የአሉላን እርምጃ ለመደገፍ አሉላ ባሕር ተሻግረው የመጡትን ባዕዳን አንወዳቸውም ወደ ምጽዋ መጥተህ ይህን በአገራችን የበቀለውን ባዕዳ አረም ከመርፈዱ በፊት አጥፋው በማለት ለአሉላ ነግረዋቸዋል። አሉላ ከመረም ምላሽ ያለውን ግዛት እንዲያስተዳድሩ በአጼ ዮሐንስ መሾማቸው ይታወሳል። ራስ አሉላ ከኮፊት ጦርነት በኋላ ብዙም ሳያገግሙ ወደ አስመራ ተመለሱ። ራስ አሉላ በአስመራ አቅራቢያ በሚገኘው ጊንዳ ከተባለ ስፍራ የሚገኘውን ቁጥሩ አምስት ሺህ የሚደርሰውን ጦራቸውን ይዘው ሳዓቲ ወደ ተባለው ስፍራ ማምራት ጀመሩ። ራስ አሉላ ጦራቸውን ሲያንቀሳቅሱ በአፄ ዮሐንስ ፈቃድ ይሁን አይሁን በእውነት የታወቀ ነገር የለም። ይሁን እንጂ በዘመናዊ ኢትዮጵያ በሚገኙት ሰነዶች ላይ ሁኔታው እንደተመዘገበው ከሆነ አፄ ዮሐንስ ለእንግሊዝ ንግሥት ቪክቶሪያ መጋቢት አንድ ቀን 1879 ዓመተ ምህረት በጻፉ ደብዳቤ ላይ የራሳቸው ጄነራል ጄነራል አሉላን ማለታቸው ነው የጣሊያኖችን ይዞታ ለመረዳት ሁለት ሳምንት ያህል ፈይቶ የደረስ እንደሆነ ስለታወቀ ጣሊያኖች ከምጽዋ ምድር ለቀው እንዲወጡ አለዚያ ግን በውጊያ እናስወጣቸዋለን ብለው መጻፋቸው ተዘግቧል። የዶጋሊ ጦርነት መጀመር ኢጣሊያ በአሰብና በምጽዋ ወደብ ብቻ ተወስነው መቅረት ስላልፈለጉ ይልቁንም ወደ መሃል ኢትዮጵያ ዘልቀው ለመያዝ ከፍተኛ ፍላጎት አደረባቸው። በጥቅምት ወር 1878 ዓ ም የራስ አሉላ ጦር በሳዓጤና በምጽዋ አካባቢ መታየቱ ተረጋገጠ። በራስ አሉላ ጦርና በኢጣሊያ ጦር መካከል የመጀመሪያው ግጭት የተደረገው ጥር 18 ቀን 1879 ዓ ም ሳዓጢ በተባለው ስፍራ ሲሆን የኢጣሊያ ጦር የራስ አሉላን ጦር ተቋቁሞ መልሰውታል። በሳዓጢ በተደረገው ውጊያ የራስ አሉላ ጦር ላይ ከበድ ያለ ጉዳት ደርሶበታል። ራስ አሉላ የተጎዳውን ጦራቸውን መልሶ በማቋቋምና በማደራጀት ከኢጣሊያ ጦር ጋር በድጋሚ ውጊያ ገጠሙ። ጀግናው ራስ አሉላ። ፈረሳቸውን ጭነው ነው ጥር 20 ቀን 1879 ዓመተ ምሕረት መሽጎ በተቀመጠው የኢጣሊያ ጦር ላይ በመዝመት ዶጋ አሊ በተባለው ስፍራ ላይ መሽጎ የነበረውን 500 የኢጣሊያ ጦር ገድለው ድልን በመቀዳጀት ስፍራውን ከጠላት ለማስለቀቅ ችለዋል። በዚህም ሽንፈት የተነሳ በኢጣሊያ አገር ታላቅ ሽብር ሆነ። በሁለተኛው ዙር የዶጋሊ ውጊያ ላይ የኢጣሊያ ጦር አዛዥ ጄነራል ክሪስቶፎሪስ ሲገደል አራት መቶ የኢጣሊያ ወታደሮች እና ሀያ ሁለት የኢጣሊያ የጦር መኮንኖች ተገለዋል። ይህን የተፈጠረውን ጠብ በሰላም መንገድ ለመፍታት አፄ ዮሐንስና የኢጣሊያ መንግስት በየግላቸው የእንግሊዝን እርዳታ ጠየቁ። እንግሊዞች የላኩት አስተራቂ ሀሳብም በምላሹ ዮሐንስ በዶጋሊ ላደረሰው እርቂት ኢጣሊያን ይቅርታ እንዲጠይቁ ሆኖ ጣሊያኖች የያዟቸውም የኢትዮጵያ ግዛቶች ጸንተው እንዲቀጥሉና ይህንኑ እንዲቀበል የሚል ሆኖ አረፈው። ይሁን እንጂ እንደነዚህ አይነቱን ሀሳብ ማንም የተቀበለው አልነበረም። በዚህን ወቅት ነበር ጀግናው ራስ አሉላ ለተላከው አሰራቂ መልእክተኛ ጣሊያኖች ኢትዮጵያ ምድር ላይ የሚሰፍሩት እኔ የሮማ አገረ ገዥ መሆን የቻልኩ እንደሆነ ብቻ ነው በማለት በታሪክ ሲታወስ የሚኖረውን ድንቅ ንግግር ተናግረዋል። አፄ ዮሐንስ ከመሐዲስቶች ጋር መተማ ላይ በተደረገው ጦርነት ቆስለው በማጣጣር ላይ ያሉ የእርሳቸው አልጋ ወራሻቸው ራስ መንገሻ ዮሐንስ መሆናቸውን በተናዘዙበት ወቅት ራስ አሉላና የእርሳቸው መኳንንቶች ራስ መንገሻ ዮሐንስን እንዲደግፏቸው ተማጽነዋል። ከዛ በኋላም አሉላ አለቃቸው በሞት ሲለዩቸው ብቸኝነት እየተሰማቸው ከመሄዱም በላይ የኢጣሊያ ከባህር በር ባሻገር ግስጋሴና መስፋፋት የሳቸውን የመረብ ምላሽ ግዛታቸውን እያሳጣቸው መጣ። ራስ አሉላ በአድዋ ጦርነት የነበራቸው ተሳትፎ አድዋ ላይ ከፋሽት ኢጣሊያ ጋር የነበረው እውነተኛው ግጭት ከመጀመሩ በፊት በኢትዮጵያ ግዛት በስተግራ በኩል የአዲ አቡልን ኮረብታ የተቆጣጠረው የአሉላ ሰራዊት ነበር። የአሉላ ሰራዊት በዳግማዊ አፄ ምኒልክ በራስ መኮንንና በወሎ ራስ ሚካኤል ወታደሮች እየታገዙ ነበር። የራስ ስብሃትና የደጃዝማች ሀጎስ ተፈሪ ጦርም ከራስ አሉላና ከራስ መንገሻ ጦር ጋር ተቀላቅለዋል። በጦርነቱ መሃል ራስ አሉላ ከጀነራል ዳርቦር ሜዳ ጋር በመዋጋት ላይ ሳሉ የወሎ ራስ ሚካኤል ወታደሮች ራስ አሉላን ለማገዝ ተንቀሳቅሰዋል። የአድዋ ጦርነት በዕለተ ሰንበት እሁድ ቀን የካቲት 23 ቀን 1988 ዓ.ም ምሕረት ከጠዋቱ 12 ሰዓት ላይ የጀመረ ሲሆን ጦርነቱ እስከ እኩለ ቀን ድረስ ቀጥሎ ከሰዓት በኋላ በአስር ሰዓት አካባቢ የኢትዮጵያውያን ድል ማድረግ እርግጠኛ ሆነ። በዚህም ወቅት ከጦርነቱ የተረፉት የኢጣሊያ ወታደሮች ማፈግፈግ ሲጀምሩ ራስ አሉላ የሚያፈገፍጉትን የኢጣሊያ ወታደሮች ማርኮ ለመያዝ እንዲቻል የኦሮሞ ፈረሰኞች እንዲላኩላቸው ለአጼ ምኒልክ መልእክት ልከው ነበር። ኢትዮጵያውያን ከያሉበት በአንድነት በመሰባሰብ አድዋ ላይ ተሰልፈው የጋራ ጥላትን ድል ለማድረግ መቻላቸው በዘመናዊቷ የኢትዮጵያ ታሪክ ውስጥ የመጀመሪያዊ ታሪክ ምዕራፍ ሆኖ ሊመዘገብ ችሏል። ይህን ገሃድ እውነታ መሰረት በማድረግ ራስ አሉላ የአፄ ምኒልክን ንጉሠ ነገሥትነት ከልባቸው ለመቀበል አንገራግረው የነበረ ቢሆንም ከአድዋ ድል በኋላ ግን ምንሊክ ለኢትዮጵያ አንድነት መረጋገጥ ዋስትና መሆኑን በማመናቸው የአጼ ምንሊክን ሉዓላዊ ንጉሠ ነገሥትነት ሙሉ በሙሉ አምነው ተቀብለዋል። አውግስቶስ ዋይልድ የተባለው በጦርነቱ ግንባር የነበረ ዘጋቢ ራስ አሉላ ስለነበራቸው የውጊያ ስልትና የጦር አመራር ብቃት ሲናገር አሉላ በራስ መንገሻ ዮሐንስ ጦር የታገዘ ጦሩን ይዞ ጣሊያኖች ወደ ተቆጣጠሩት የኢትዮጵያ ሰሜን አቅጣጫ መዝመት ቢፈቀድለት ኖሮ የአማሴንን አምባና የቦጎስን ግዛት በሙሉ ከአዲ ኡግሪ፣ አስመራ እና ከረን ከመሸጉት የኢጣሊያ ምሽጎች መስተቀር ሙሉ በሙሉ በውጊያ አሸንፎ በመቆጣጠር አብዛኛው ይዞታ በአቢሲኒያ ስር መውደቁ ጥርጥር የለውም ነበር በማለት አስተያየቱን ሰጥቷል። ራሳ አሉላ ከአድዋ ድል ከፍተኛ ደስታ የተሰማቸው ቢሆንም ቅሎ ጠላትነቱ ለኢትዮጵያ ብቻ ሳይሆን በግላቸውም ጠላታቸው የነበረውን ጀነራል ባራቴሪን ከነ ህይወቱ ማርከው ባለመያዛቸው ጸጸት ተሰማቸው እንደነበረ ይነገራል የራሳሉላ ህልፈተ ህይወት ራስ አሉላ በመጨረሻ የህይወት ዘመናቸው ጡረታ በመውጣት በአንጻራዊነት የተረጋጋ ህይወትን ለመምራት መርጠው እንደነበረ ቢታወቅም ቅሉ በሚያሳዝን ሁኔታ የተረጋጋ ህይወትን መምራት ግን ሳይችሉ ቀርተዋል። ይልቁንም ከተንቤኑ ራስ አጎስ ጋር ሲዋጉ ራስ አጎስ በጦርነቱ ሲሞቱ፣ ራስ አሉላ ግን እግራቸው ላይ በጠና ቆስለው ስለነበር ልክ ከአድዋ ድል አስራ አንድ ወራት በኋላ የካቲት 9 ቀን 1889 ዓ.ም ተመረተ ሕይወታቸው ሊያልፍ ችሏል።